የደሴ ከተማ አስተዳደር የግሸን ደብረ ከርቤ ዓመታዊ ንግሥ በዓልን ምክንያት በማድረግ እንግዶችን ለመቀበል ያደረገው ዝግጅት በእንግዶቹ ዘንድ ተወዳጅነትን ያተረፈለቱ ነው። በየዓመቱ እንመጣለን። ግሸን በየዓመቱ ፍቅር የሆነ ሀገር ነው። መንገዱም በጣም በጣም በጣም ጥሩ ነው። ሀገሩም በጣም ነው። ምንም የደረሰብንም ምንም የከፋንም ነገር የለም። ከተማውም እንግዳ ተቀባይ ናት። የሄድነው መንገድም ሁሉ ባሉን በሰላም አክብረን ተመልሰን ትላንት ገብተናል። አቀበሉ በጣም አሪፍ ነው፣ እንግዳ ተቀባይ ናቸው ምናምን ደስ ይላል። በጣም ሲጀመር ስንሄድ ብዙም እዚህ አልረገጥንም፣ ግን በፊት ያው ብዙ ነገር ይሰማል አይደል? ተራፍሻም ምናምን ይባላል። ግን አሁን ምንም የለም ምንም የለም። በጣም አሪፍ ነው፣ ሰው ድባቡ ያምራል። ከአዲስ አበባ ነው የመጣ ነው። ቆንጆ ነበር። እንግዲህ አቀባበላቸው ቆንጆ ነው፣ ደስ ይላል። ግሸን ላይ የሚያየነው ነበር ቆንጆ ነው። ሁሉ ነገር እንደሚወራው አይደለም። ሰላም ነው፣ መንገዱም ሁሉም ነገር ቆንጆ ነው። ደስ የሚል ነገር ነው፣ አሳልፈን ያሳለፍነው ቆንጆ ነው። ግብይት ወይም ንግድ ኢኮኖሚያዊ እንቅስቃሴ ብቻ ሳይሆን የባህል እሴትና አብሮነት መስተጋብር ጭምር መሆኑ የታየበት የደሴ ከተማ የግሸን ተጓዦች ግብይት ወደ ከተማ የገቡ ሁሉ የመዋቢያ ቁሳቁሶች፣ ጌጣጌጦችና መገልገያ ቁሳቁሶችን ጭምር በደስታ የሚገበያዩበት ሆኖም ተመልክተነዋል። ሁልድስት ምን ምን በቃ ደሴ ላይ ያሉት እቃ አዲስ አበባ የማይገኙ ደሴ ላይ ያሉት እቃ እንዳለ ጭነናል እን በጣም ስለደከመን አሁን ገዝተን ገዝተን ነገር ገዝተናል። ነገር እያገኘን ገዝተናል። ደስ የሚል ከዛው ድስት ገዝቻለሁ። ጋቢ፣ እጣን፣ ጭስ ሁሉ ነገር ገዝቻለሁ። ደስ የሚል አሪፍ ነው። ጭስም አለ፣ የባህል አልባሳትም አሉ። የደሴ ወይ ላይ እሱም አለ፣ ጭስ አለ። ጭስ የሚሸጥ ሁሉ ያምራል፣ ደስ ይላል። ባህሉን በጠበቀ መልኩ ነው። ብቻ ደስ ዓመታዊው የግሸን ደብረ ከርቤ ንግሥ በዓልን ምክንያት በማድረግ ደሴ ከተማን የረገጡ ሁሉ የሚፈልጉትን ቁሳቁስ ከመገብየት በዘለለ የአካባቢውን ማህበረሰብ ፍቅርና ደግነት የተጋሩበትም ጭምር ነው። ዛሬ ደግሞ የው ለቤት አንዳንድ ነገር ለመግዛት ዘወር ዘወር ብያለሁ። ገበያውም ጥሩ ነው። መስተንግዷቸውም በጣም አሪፍ ነው። እኛ በየአመቱ ነው። በእርግጥ አሁን ወደ ሰባተኛችን ነው ምናምን ነው፣ እነሱ ወደ ዘጠነኛ ምናምን፣ እኔ ሶስተኛዬ ነው። ማረፊያቸው በጣም ጥሩ ነው። መስተንግዷቸው ምን ጎደለ ነው የሚሉት ለሊት ራሱ መጥተው ምን ጎደለ ምን አነሰ ነው የሚለው እግዚአብሔር ይመስገን። በጣም በጣም በጣም መስተዳድሩን ከተማው እዚህ አጋጣሚ ምስጋና ይገባቸዋል። በጣም በቃ እውነት የተለየ ፍቅር ያለው ሀገር። የሀገር ባህል ልብሶችን፣ ጌጣጌጦችን እና ልዩ ልዩ መገልገያ ቁሳቁሶችን ያቀረቡ ነጋዴዎችን ቢሆኑ በዚህ ግብይት ቁስን ሳይሆን ፍቅር ሰጥተን ፍቅር የሸመትንበት የምንሸምትበትም ጭምር ነው በማለት የዋጋ ቅናሽ አድርገዋል። አሁን ላይ እንግዶችን በጣም በቀነሰ በቀነሰ ነው እያስተናገድን ያለ ነው። ምክንያቱም እዚህ ወሎ ላይ እንግዳ ሆኖ እስከመጡ ድረስ እንደ እንግድነታቸው የዋጋ ጫና እነሱ ላይ አድርገን እነሱ ማጣት አንፈልግም ማሳፍ ማፈርም ማሳፈርም ስለማንፈልግ እንደየአቅማቸው እያገበያየን ነው ያለው። እንግዶቹ ደስተኛ ናቸው በመቀበላቸው እኛ ተቀብለናቸዋል በጥሩ ሁኔታ። የዋጋውም ነገር ተመጣጣኝ ነው ባለው ነገር ያው ደስተኛ ሆኖ እየሄዱ፣ እኛ አመት በመጣ ቁጥር በጣም ደስተኛ ነን፣ ደስ ብሎናል። እነሱም ደስተኞች ናቸው። ከሳምንት በፊት ጀምሮ እንግዶችን ለመቀበል የከተማዋን ገጽታ በሚገነባ መልኩ የግብይት ስርዓትን ለማካሄድ የተዘጋጀው የደሴ ከተማ አስተዳደርም በግብይት ወቅት ክትትልና ድጋፉን አጠናክሮ በመቀጠል ለእንግዶች ምቹ ሁኔታን ፈጥሯል። አብዛኞቹ ሰዎች ከተማው ላይ ባለው የሰው እንግዳ ተቀባይነት፣ በከተማው ላይ ያለው ሰላም፣ የሕዝቡ ፍቅር፣ በዚህ እንደተደሰቱ ያለውን አጠቃላይ ነገር ማወቅ ችለናል። እንግዲህ የመጡት እንግዶች ከተማው ላይ ባረፉበት ሁኔታ እንግዲህ የወሎ ጋቢ፣ ጪስ ባህል አልባሳቶች፣ ሳፋ እንደነዚህ አይነቶችን እየገበዩ ወደ ያካባቢያቸው እየተመለሱ ያሉበት ሁኔታ ነው ያለው። ስለዚህ እንግዲህ ግብይቱ እስከ ምሽቱ ስድስት ሰዓትና እና አዳር ሁሉ የግብይት ሂደቱ ይቀጥላል። ስለዚህ እንግዲህ እዚህም ያሉት ሽያጩን እየፈጸሙ ያሉበት ሁኔታ ነው ያለው። ስለዚህ ይሄንን ከመሸጥ ባለፈ ደግሞ አካባቢያችንን በማስተዋወቅ ትልቅ ሚና ስለሚኖረው እንግዲህ ጥሩ የገበያ እንቅስቃሴ አለ።